በመጀመሪያ ማቀርበው ግጥሞች ነው። ማራናታ ማራናታ ጌታ ሆይ ቶሎና ከሚል ትርጓሜ ጋር ይያዛል። ማራናታ የሸሸነው ክፋት ቀድሞን፣ ዓይናችን እንባ ለበሰ። ያድነን አለ ያልነው መልአክ ከዲያብሎስ ሁሉ ባሰ። አንመለስ ሞትን ፈርተን፣ አንጋፈጥ አቅማትን እንዳሻን፣ የትም ተበተን፣ የሁለት ጨቋኞች መገን፣ እናርፍበት ጥግ ነፈገን። ጌታዊ ፍጥነት አደገኝ፣ እኔማ ሸክሜ ጠና። እግሮቼ በጉዞ ይዛሉ፣ ይረግጡበት ቢጠፋቸው አግድም ይናውዛሉ። አይኖቼ ሊያርፉብህ ጓግተው ወደ ዙፋንህ ያያሉ። እንጂማ የእኛ አገር ጣጣ፣ በሁለት ክፉዎች መሀል፣ በሁለት አኞዎች እጣ፣ መሀል ሰፋሪ መሆን ጭራሽ ሞገሱን አጣ። ሽምግልና በደል ሆኖ በወንጀል ሚዛን ተቀጣ። በዘር ጥላቻርነት በአረማዊ ብህትውና ምርጫ አልባ ነፍሴን አፈነው ሊነጥቁኝ ቆመዋል እና ጌታ ሆይ ፍጥነት ነው። ሁለተኛው ሳጣሽ አቀማጣው የሽንፈትን ዳገት በፍቅርሽ አልፌ የሀፍረትን ካባ በሳቅሽ ገፍፌ ስምሽን ፈክሬ ግዳይ እንዳልወጣው ሳጣሽ አቀማጣው ከቃልሽ ቃል ሆኜ አደብ እንዳልገዛው ትንፋሽሽ ገላይን ዳሱ እንዳላወዛው ብትለይኝ ጊዜ ከንፋስ ቀልዬ መፈንገል አበዛው። ይኸውልሽ ውዴ ስሚኝ የኔው መቤት እንደ ሶምሶን ዞማ እንደ ጳውሎስ እምነት ፍቅርሽ ብቻ ነበር የታጠቁት ጉልበት። ብትለይኝ ጊዜ ቃልሽን አምኜ ስንደው የኖርኩት የሀዘን ተራራ ጦር የሰበቁበት የችግር ወጋግራ ዳግም ጉልበት ገዛ፣ ዳግም ነብስ ዘራ። በስምሽ ፈክሬ ለድል እንዳልወጣው ሽንፈቴ ያሸንፈኝ በናፍቆት ተቀጣው ሳጣሽ አቀማጣው። ሶስተኛው ግጥም ከኑረድን ኢሳ ጋ ትንሽ የርዕሱ መመሳሰል አላት። ህይወት ቢራ ቢሮ፣ ህይወት ቢራ ቢሮ፣ ማታ ማታ ቢራ፣ ጠዋት ጠዋት ቢሮ ርዕሱ ነው። ይኸውልህ ማታ መንግስት እየሰደብኩ ህዝቡን እየረገምኩ እከኬን እያከክኩ የኑሮን ውድነት ጮኬ እየተናገርኩ ብር እየመነዘርኩ ጮማ እየዘለዘልኩ ለቆንጆ እየከፈልኩ ቢራ ጠዋት የመንግስት ቅጥር እርስት ነው ብዬ ረፈድፈድ ሲል ካልጋዬ ዘልዬ ፊርማይን ፈርሜ ወዳጆቼን ስሜ ኮምፒውተር ከፍቼ ፌስቡክ ገባና ጥቂት ተጫውቼ ቁርሴን አስመጣና ህዝቡ ፊት በልቼ ቀና ስል ሰልፈኛ፣ ዞር ስል እሮሮ፣ ቢሮ። ህይወት ቢራ ቢሮ። አጠር ያለች ወግ አለች። እሷን አቅርቤ ከመድረክ ወርዳለሁ። ዘመድ አዝማዶች እርገሙኝ እርገሙኝ ያቺ የምትወዳት ልጅ ይዛት ይሄድ በሉኝ። አዝማሪው ልክ የዛሬ ወር ገደማ ነው ያየዋት። እዚሁ አዝማሪ ቤት፣ እዚህች ወንበር ላይ ቁጭ ብዬ ከወዲያ ካለው ወንበር ላይ የአንድ ፈረንጅ ጎን ውስጥ ተሸጉጣ ከጣራ በላይ ስትስቅ አይኔ ገባች። ጮሃ የምትስቅን ሴት ነፍሴ የምትጠየፍም፣ በአንዳች ምክንያት ልጅቷን መጥራት አልሆነልኝም። ገና እንዳየዋት አወቅኳት፣ ገና እንዳየችኝ አወቀችኝ። ስትከንፍ መጥታ አቀፈችኝ፣ እኔም አልጎዘንኩ። ፈረንጁ በአንዳች የመገረም ዓለም ውስጥ ሰጥሞ የጎንዮሽ ያይናል። በጨዋ ድምፅ እጄን አውለበለቅሁለት፣ አጸፋውን ከሚንፎለፎል ፈገግታ ጋር መለሰልኝ። እጥር ምጥን ያለች ሰላምታ በኋላ ስልኳን ስጠኝ ወደ ሰውየዋ ተመለሰች። ፍቅር አሞራ ነው ደርሶ እንደ ንፋስ ስንቱን ጋራ ጥሶ የሚንገሰግስ አዝማሪው ከሰባተኛ ክፍል በኋላ ለመጀመሪያ ጊዜ ነው የተያየ ነው። በብዙ ተለውጣለች። ድሮ ወንድ ማናገር ያሽኮርመማት የነበረች ጉብል ዛሬ የአገሪቱ የባህል የውበትና ወሲብ አምባሳደር ሆና ሕዝብና መንግስት የጣለባትን አደራ በትጋት ትወጣለች። አልተገረምኩ ፈረንጁ እስክስታ እንደመውረድ ሞረድ እያለ እንደመውረግረግ፣ ትከሻውን ይሰብቃል፣ ወገቡን በእጆቹ ይጨምቃል፣ አንገቱን ይነቀንቃል። የሆነ የፍሳ ደስታ የደፋበት ሰውዬ ነው እርሱ። ለተዝናናው ቀሪውን ያስቃል። እሷ ግን ዓይኖቿን እኔው ላይ ታንከራትተዋቸዋለች። ቀና ባልኩ ቁጥር እይዛታለሁ፣ ትደነባበራለች። እንደው ለምን ይሆን የታዘብኳት መስሏት አፍራ ይሆን እንዲመሳቀቋ ቀረብ ብዬ፣ ኧረ አንቺ ይመችሽ ነፍሴ ተመልካቹ አላፊ ጠፊ ነው ልበላት። ሰባተኛ ክፍል ያስጀመርከኝ የማታውቀው ፍቅር አለ አስጨርሰኝ ልትለኘው። ግድ የለም ግድ የለም ፍቅሩ ይደርሳል። ስራ ክቡር ነው፣ ሸቀል ሸቀል አድርጊና ተመለሽ ብዬ ሞራል ሆ እያልኩ ስሳከር ተያይዘው እብስ አሉ። በመነጋው በሀሳቤ ሁሉ እሷ ሞላች። ከሰባተኛ ክፍል እስከ ጣይቱ የባህል ምሽት ቤት ድረስ እየተመላለስኩ አስብኳት። ናፍቀችኝ፣ አሰኘችኝ፣ ፈለግኳት ደጋግሜ ያሰላሰልኳት ሆን ከመቀመጫዋ ተስፈንጥራ መታ ያቀፈችኝ አስተቃቀፍ እንዳሻው መንፈሴ ላይ ጋለበ። አመመኝልሽ፣ ደከመኝልሽ ትናንትና ማታ የወጋኝ ጡትሽ አዝማሪው። በሳምንቱ በሰጠችኝ ስልክ ቁጥር ደወል አነሳችሁ! ከሰላምታዎች በኋላ ዘላለሜ የማድረሳቸውን ጉዶች ነግራ የተሰነባበተ። ልክ በሳምንቱ ከሰውየው ጋር ወደ ካናዳ በረረች እና ዛሬ የጨበጥኩትን ብርሌ ሙሉ ጠጅ እያጎደልኩ ያን ጊዜ ተቀምጣበት ወደ ነበረው መቀመጫ ማትራለሁ። እዛ ቦታ ቀልቤን የወሰደው መልኳ የለም፣ የሚያቆጠብጥ ሳቋ የለም፣ ያ እየሰረቀ የሚያይኝ ውብ ዓይኗ የለም ዙሪያዋን እንደ ጆፕያ ሞራ እያንዣበበ ትከሻውን የሚሰጠው ባሏ የለም የሚል መዘመዝ የአንገት ሰቀላው የለም፣ ተመልካቹን ሁሉንም የሚያስቀው የለም። አላነሳው የለ፣ አልቀላውጡ። ዛሬስ ከነባሏ ልትናፍቀኝ ነው አዝሙ